ና የዝሙት አደገኝነት ያው በጣም አስከፊ የሆነ ወንጀል ነው። ዝሙት የሚባለው ወይም ዚና አረበኛው ቃል ዚና የሚባለው ያው ዝሙት ነው። ዚና የሚባለው ህጋዊ ያልሆነ ግብረ ስጋ ግንኙነት፣ ከማትፈቀድለት ሴት ጋር ግብረ ስጋ ግንኙነት ማድረግ ዚና ይባላል። ዚና የሚባለው እሱ ነው። ዚና አላህ ስብሓነሁ ወተዓላ በቁርአንም እንደጠቀሰው በጣም መንገዱ የከፋ ጸያፍ ስራ ነው። ወላተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ። አላ ስብሃነሁ ወተዓላ ዝሙትን አትስሩት ሳይሆን ጭራሽ አትቅረቡት ነው። ወላተቅረቡ ዚና፣ ይሄ በጣም የነገሩን በጣም እንድንረቀው የሚያደርግ ጉዳይ ነው እና ወላተቅረቡ ዚና ዝሙትን አትቅረቡ፣ በጣም ጸያፍ የሆነና መንገዱ የከፋ ነው ይላል። የዝሙት መንገድ በጣም የከፋ ነው ብሎ አላ ስብሃነሁ ወተዓላ ገልጾታል። ነብዩም ሰለላሁ ዐለይሂ ወሰለም የመሰናበቻ ሐጅ ባደረጉበት ጊዜ ዝሙትን ዚናን አስጠንቅቀዋል። ነብያችን ዐለይሂ ሰላቱ ወሰላም ስንብት ሲያደርጉ አራት ከአራት ነገሮች ዘይ የጠቀሷቸዋሉ ከነዛ መካከል ዝሙት ነው። በመጀመሪያ አላህ በአላህ እንዳታጋሩ ካሉ በኋላ ከነዚህ ከአራት ነገሮች መካከል ነብዩ ሰለላሁ ዐለይሂ ወሰለም ዚና እንዳትሰሩ ዝሙት እንዳትሰሩ ብለው ነቢዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። የዚና አደገኝነት ሌላው ደግሞ ወንጀሉ ከባድ ከመሆኑ የተነሳ ቅጣቱም ደግሞ በጣም እጥፍ ድርብ የሆነ ቅጣት አለው። አላሁ ሱብሓነሁ ወተዓላ ሱረቱል ፉርቃን ወደ መጨረሻው አካባቢ ላይ ኢባዱ ራህማን የአረህማን ባሪያዎች የእነሱን ባህሪ በሚገልጽበት ቦታ ላይ። የአረህማን ባሪያዎች ከተጠቀሱበት አላህ ስብሃነወተዓላ ከገለጻቸው አንዱ ወላ የዝኑን ነው የሚለው፣ ዝሙት የማይሰሩ ናቸው ይላል። የአላህ ባሪያዎች ለመሆን አንደኛ ዝሙት የማይሰሩ ናቸው ብሏል። ከሌሎች ወንጀሎች ጋር አብሮ ከጠቀሰ በኋላ ይህንን የሚሰሩ ብሏል። በጥቅሉ ዝሙት የሚሰሩ ሰው የሚገድሉ፣ ይህን ሁሉ የሚያደርጉት ሰዎች ቅጣቱ እጥፍ ድርብ ይሆንባቸዋል ብሎ እዛ ቦታ ላይ እንደገለጸው እናውቃለን ማለት ነው። ሌላ ነቢያችን ዐለይሂ ሶላቱ ወሰላም ይህንን አስመልክተው የተናገሩበታል። አንድ አማኝ የሆነ ሰው ኢማን ያለው ወይም ሙስሊም የሆነ ሰው ዝሙት በሚሠራ ጊዜ ኢማን ያለው ሆኖ እምነት እያለው ዝሙት እንደማይ